የኔ ፅናት ተጨሪ ስመጣ ያለቀሰችው በጥፋት ነው እንጂ ሲጀመር ራሱ ደርሽ ሁለት አመት ሙሉ በፍቅር ስሰቀኝ ወደኛ ወደሚ ከማለት ምን ያረችልኝ? ነገር እኔ አልወድህም ነበር፣ ምክንያቱም መልአክ ሰይጣን ሊያፈቅር ስለማይችል። ይበቃሻል። አይ ካልሽ ግን ምን ልታደርግ ነው? ምንም ብቀት ንጠጅለኝ። እሺ አልሰራህም። ድሮ የአባትሽ ልጅ በጉለት እንጂ በጭንቅላት አታስብ። መድረግ እንዳለብኝ ላ ግራ ገብ። ቆይ ግን የሆነ አጣቂ ውስጥ ገብታ ቢሆንስ ታዲያ እንደዛ ቢሆነ ራሱ እኮ እኔ ሁሉን ነገር ልፈታላት እኮ ዝግጁ ኒ። ሴቶች እኮ ከአቅማቸው በላይ ልክ እንደ ተራራ ልብን የተቸሩ ፍጥረቶች ናቸው። የሆነ በቃ ሁሉንም ነገር እንደ ፖሊስ መርማሪ ማድረግ የሚችሉ ነው። ምስላቸው በጣም እኮ ድንቅ ፍጥረቶች ናቸው። የእነሱ ምርመራ እና ፈተና እኮ ያልቅ ያበድን እንጂ። አዎ ይኸውልህ፣ እኔ እስከማውቀው በፍቅር ያበደ ወንድ እንጂ ሴት ነኝ አይቻልም። ጭራሽ ነው ቤት ታስ እሱ ወንድማችን ነው እሱ ይል እኔ ምንም ምንም የሴት ባህሪ ያችባት አለ ሁሉ ነገሯ የወንድ አደለ እንዲ በእናት አሪ ያለ ክድ ያታስቀኝ ናሆም፣ ውሳኔ የህይወት ጉዳይ ነውና በስተመጨረሻም ውሳኔውን ወሰነ። እንድህም ሲል ነበረ። ሰላም ጤና ይስጥልኝ ውድ እና እየተከበራችሁ የቻናሊ ቤተሰቦች እንደምናላችሁ ባላችሁበት በዓለም ዳርቻም ለምትገኙ ለሰው ዘር በሙሉ ሰላም ብያለሁ። ሰላማችሁ ይብዛልኝ። ጽና ድራማ በክፍል 53 እንግዲህ ናሆም ለዘመናት ሲጠብቅ ወይንም ደግሞ ሲናፍቀው የነበረውን የምሩን ምላሽ ዛሬ ላይ እንግዲህ ምሩ እንደምትወደው እንደምታፈቅረውና አንድ ላይ መኖር እንደሚችሉ ስትነግረው እጅግ በጣም ተደስቷል። እናም እንኳን ደስ ያላችሁ ብለናል መራዊትና ናሆም ማለት ነው። እናም እንግዲህ እጅግ በጣም ደስ ከመሰኘት የተነሳ ናሆም እንግዲህ የራሱን ሕይወት ለመመስረት ቤትም ተከራይቶ እንግዲህ ለብቻው ለመኖር ወስኖም አቅዶም ነበረ። እናም እንግዲህ መራዊት እንደምትወደው እንደምታፈቅረውና አብረው መኖር እንደምትችል ስትነግረው እጅግ በጣም ደስ ከመሰኘት የተነሳ እንግዲህ አዲስ ፍቅር በአዲስ ጎጆ እንግዲህ ፍቅራቸውን ሲያጣጥሙም ተመልክተናል ማለት ነው። እናም እንግዲህ እጅግ በጣም ተደስተዋል ከሚባለው በላይ ናሆም ደስ ተሰኝቷል። መራዊትም እስከ ዛሬ እንደውም እንደዚ ዝም ብዬ ማሳለፌ እስክትል ድረስ ነው ደስታዋን የገለጸችው ማለት ነው። እናም እንግዲህ የናሆም እና የምሩ አንድ ላይ መሆን ለጽናት እየመታ ስታበስራት ነበረ። ጽናትም በጣም ደስ ከመሰኘት የተነሳ እንግዲህ ጥምጥም ብላ እቅፍ ስታደርጋት ነበር። ደጋግማ ምሩዬ በእውነት ስለናንተስ ደስ ተሰኘው ስትልም ነበረ። በሌላ በኩል ደግሞ ናሆም ኪራ ይደውልለትና ወደ አዲሱ ቤት ኪራ እንዲሄድ ያደርግና ስለ ምሩና ስለ ራሱ ያሉትን ሁኔታዎች እንግዲህ አንድ ላይ ለመኖር እንደወሰኑና አብረውም እንዳደሩ ለኪራ ሲነግረው ኪራም እጅግ በጣም ተደስቷል ማለት ነው። እናም እንግዲህ እጅግ በጣም ተደስተው ተመልክተናል ማለት ነው። ተወዳጆቹ ኪራና ጽናት እንግዲህ እነሱ ደግሞ በናሆም እና በምሩ ፍቅር እጅጉን በእጅጉን ከሚባለው በላይ እንግዲህ ያው ቅናት ነገር ታይቶባቸዋል። ያው የደስታ ቅናት ማለት ነው። ያ ማለት እኔ እኔንም እንደነሱ ባደረገኝ፣ እኛንም አንድ ባደረገን የሚል ነገር እንግዲህ አለና ማለት ነው። እናም እንግዲህ ዛሬም እንግዲህ ለመጠየቅ ያልደከመው ያልሰለቸው ኪራ ጽናትን ያው በተደጋጋሚ ምን አርጌሽ ነው? ምን በድዬሽ ነው? ምንን አይተሽ ነው የወደርሽኝ? ምንን ሳይተሽ ጠላሽኝ? እያለ እንግዲህ ኪራ ያው ጽናትን ከመጠየቅ ግን ለጥያቄው መልስ አላገኝም እስካሁን ድረስ ማለት ነው። ጥያቄውን እንግዲህ ጽናት ሁሉን ነገር ድብስብስ አርጋ በራሷ በግሏ ይዘዋለች ማለት ነው። እናም ኪራ ያው ጥያቄዎች ሁሉ መልስ ቢኖራቸውም በጽናት በኩል ግን ምንም አይነት መልስ ሊያገኝ አልቻለም ማለት ነው። እሱም እየተማጸነና ደጅ እየጸና ይገኛል። በሌላ በኩል እንግዲህ መራዊትና ሰኒ ጓደኛዋ ጽናትን ሀሳቧን መቀየር እንደምትችል እናም ቅድሚያ ለራስሽ በመጀመሪያ የራስሽን ደስታ እያሉም እንግዲህ እየመከሯት ነው። ጊዜው አልመሸም፣ አሁንም ትደርሽበታለሽ፣ ነገሩን መቀየር ትችያለሽ። የራስሽን ደስታ ለሰው አሳልፈሽ አትስጪ፣ በማለት እንግዲህ በጣም የምትወዳት ሰኒ ለጽናት ስትመክራትም ነበር። ምሩም እንግዲህ ነግራታለች ማለት ነው። ነገር ግን ጽናትዬ የኪራ አባት ቃል አስገብተዋታል። እሱ ነገር በጣም ይከነክናታል። ከዚህ በፊት እንግዲህ እንዳየነውና እንዳስተዋልነውም እንዳስተዋል ጽናት እንግዲህ የእሷን የህይወት የኑሮ ደረጃና የነ ኪራን ቤት የኑሮ ደረጃም ኮምፔር ታደርጋለች፣ ታነጻጽራለች። እናም እኔ ለነሱ ቤት ሰራተኛ ነኝ፣ እንዴት ነው እኔ ለኪራ ሚስት ልሆን የምችለው? በማለትም እንግዲህ ከራሷም ጋር ለብዙ ጊዜ ስትከራከርም ነበር ያንን ነገር ግን አውታም ለኪራ ነግራው ኪራ ደግሞ ምንም አይነት ተጽዕኖ መፍጠር እንደሌለባት እንግዲህ በደንብ አድርጎ ሲነግራትም ነበረ። ነገር ግን በአቋራጭ እንግዲህ ያው የኪራና የጽናት ፍቅር እንዳለ ያው የአባቷም ነገር አለ እንግዲህ ከክፍለ ሀገርና ከገጠር ወደ ከተማ የመጣችው ጽናት ትምህርቷን ለመማር ነው። ነገር ግን ያ ነገር ተቀይሮ ትምህርት መማር ሳይሆን በሰው ቤት ያው እየሰራሽ የነኪራ አገልጋይ ሁና ነው የምትኖረው። ለአባትየው ያው እየዋሸችው እንደምትማር ነው እንግዲህ የምትናገረው። እሱም ነገር ያሳስባታል። እኔ ትምህርቴ ልማር መጣሁ ብዬ ባላገባሁኝ፣ ትምህርቴን ወደኋላ ትቼ ባላገባሁኝ ብለው አባቴ ምን ያክል እንደሚከፋብኝ እያለችም ታስባለች። ሌላው ደግሞ ጫን ያለው ነገር ደግሞ ፈተና በፈተና የተደራረበባት እሱን እያሰበች ሳለ የኪራ አባት በአቋራጭ መጥቶ እንግዲህ ለኪራ ለልጁ በራሱ መንገድ እጮኛ እንዳጨለትና እሷን እጮኛ ደግሞ ሀሴትን ወደ እነሱ ቤት እንደምትመጣና ኪራንና ሀሴትን ማቀራረብ አለብሽ በፍቅር እንዲኖሩ እንዲቀራረቡና እንዲፋቀሩ እርዳታሽ ያስፈልገኛል በማለት እንግዲህ ተማጽኗትም በመቀጠልም ደግሞ ቃልም ማስገብቷት ቃል የምነትዳ ነው ልጄ በማለት እንግዲህ ትልቅ ማዕበል ተጥሎባት ነበረ ጽናት ማለት ነው እሱ እሱ ነገር አሁን ላይ ለእሷ ተጽዕኖ ፈጥሮባታል። ምክንያቱም ቃል የሚባለው ነገር ከብዷታል። ሲቀጥል ደግሞ የእሷን የኑሮ ደረጃና የነ ኪራን የኑሯቸውን ደረጃ ስታይ የኪራ አባት በተናገረው መሰረት የነሐሴት ወይም ደግሞ የሻምበል የባልንጀራይ ለእኛ ቤትም ይመጥናሉ የተከበሩም ናቸው፣ በማለት እንግዲህ ይህን ነገርም እንግዲህ አስረግጦም ተናግሮ ነበረ። እናም እንግዲህ ጽናት እሱሱን ነገርም ከዚህ በፊትም ጥያቄ በራሷ በግሏ የፈጠረባት ስለሆነ ያው በኪራ አባት ዘንድም ደግሞ ይሄ ነገር ተደገመ ማለት ነው። እናም ጽናት ለኪራ አልገባው መሆን አልችልም በማለት እንግዲህ ዙሪያውን አጥር አድርጋለች። ኪራም እንግዲህ እጅግ በጣም እየተበሳጨ እየተናደደ እኔ እውነት ግን የቤቲ ጦር ነው እንደዚህ የሚያደርገኝ ሲልም ነበረ። ናሆምም እንግዲህ ሲያጽናናው ነበረ ኖ የቤቲ ኢቲ በራሷ መንገድ ነው እንደዛ የሆነችው አንተ አደለህም፣ እያለም እንግዲህ ናሆም ጓደኛው ኪራን እያጽናናው ይገኛል። እናም እንግዲህ ናሆም እንግዲህ ጽናት አትዋሽም በጣምም ትወድሃለች እያለውም ነበር። ነገር ግን ጽናት በራሷ መንገድ የሆነ የገጠማት ችግር ቢኖርስ እያለ እንግዲህ ኪራን እንዲያስብ አድርጎታል። እኔ ኮ ምንም ችግር የለብኝም። የገጠማትን ችግር እኮ እኔ ችግሯን ልፈታላት እችላለሁ ሲልም ነበረ። እንግዲህ ለጽናትም ደግሞ ሰናይት የሆነውን ነገር ሁሉ ንገሪውና ለኪራ ኪራ አንቺን መርጦ አንቺን ነው አግብቶ የሚኖረው ንገሪው፣ እያለችም ስትማጽናት ነበረ። ኪራም ደገመው እንግዲህ የሆነችውን ችግር በግልጽ ብትነግረኝ እኔ ችግሩን ልፈታላት እችላለሁ በማለት እንግዲህ በፍቅር አምላክ እየተማጸን ጽናት ነው። ነገር ግን ጽናት አሁን ላይ እኔ እሱን ማግባት እኮ ሳልፈልግ ቀርቻ አይደለም እያለች ነገር ግን ያው ከንክኗታል። እንግዲህ የሻምበልና የኪራ አባት ልጆቻቸውን የመዳር ህልም እንዳይቋረጥባቸው እጅግ በጣም እያሰበች ትገኛለች። ጽናት ማለት የራሷን ደስታ ትታ ለሰው ደስታ መኖር የምትፈልግ ነችና እናም ሙድና የተከበራችሁ ቤተሰብ ቻናሌን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እናም እንደው ሀሳብ አስተያየታችሁን እስኪ በኮመንት ግምታችሁን አስቀምጡ። ጽናት በስተ መጨረሻም እንግዲህ ሀሳቧን የምትቀይር ይመስለኛል። ምክንያቱም የምሩንና የናሆምን ፍቅር አይታ በስተ መጨረሻም ሀሳቧን ቀይራ የምሩና የናሆም ጣፋንታ ለእነሱም ይደርሳል ብዬ ተስፋ አድርጋለሁ። ሰኒም እንግዲህ ሀሴትን በሄኖክ እና በሀሴት መካከል ያለውን ነገር ለማጣራት እንግዲህ ጥሩ ጓደኛ መሆን እንዳለባት እንግዲህ ከጽናት ጋር ተመካክረው ወደ ቤቷም ወስዳታለች አብረው እንዲያድሩ ማለት ነው። እናም እንግዲህ ብዙ ነገር ይቀያየራል ብለን ተስፋ እናደርጋለን። እናም ጽናትዬ ግን ሀሳብሽን መቀየር አለብሽ። በቃ ከዚህ በኋላ እንግዲህ ኪራን ደጃ አታጸኙ። ይበቃሻል ፍቅር ያሸንፋል። በሚለው አንችና ኪራ አንድ ላይ ከሆናችሁ በኋላ ሌላውን እንግዲህ ቤተሰብ የልጃቸውን ደስታ ነው እና የሚፈልጉት። ኪራ ከተደሰተብሽ ኪራ ከወደደሽ ቤተሰቦቹ የማይወዱብሽ ምክንያት ምንም ምክንያት ሊኖራቸው አይችልም ብዬ ነው ማስበው እና ውድና የተከበራችሁ ቤተሰብ እናንተም እንግዲህ ግምታችሁን ሀሳብ አስተያየታችሁን ስጡ። እንደኔ እንደኔ ግን ዝም ብዬ ሳስበው ሰናይትና ምሩ የኪራ አባት ጋር ሄደው እውነታውን ቢነግሯቸውም ጥሩ ነው ላለሁኝ መነገር አለባቸው። የኪራ አባት ኪራ የሚወዳትና የሚያፈቅራት በህይወቱ ሰው እንዳለች ሁሉንም ነገር ፍርጥርጥ አድርገው ቢነግሩትም ጥሩ ነበረ። እናም ምሩና ሰናይት ወደ ኪራ አባት ጋር መሄድ አለባችሁ። እናም እንግዲህ ለኪራ አባት ይሄ ነገር ቢነገረው ወግ አጥባቂ ሊሆኑ ይችላሉ፣ ነገር ግን ልጃቸው ከመረጣት እጮኛው ውጪ እንግዲህ መዳር አይችሉም። ምክንያቱም የልጃቸውን ደስታን የሚፈልጉት የኪራማ አባት ሆነ በተለይ ደግሞ እናቱ እናቱ ሞት እየጠራት ነው ያለችው እና እና ደስተኛ ይሆናሉ ብዬ ነው። ጽናትን እንግዲህ ማግኘት መታደል ነው። ለኪራማና ለቤተሰቦቹም ጽናት ታስፈልጋቸዋለች። ውድና የተከበራችሁ ቤተሰብ ካናሉን አዳዲሶች ሰብስክራይብ በማድረግ ቪዲዮውን ከወደዳችሁት ደግሞ ላይክ፣ ሼር በማድረግ እንግዲህ ቤተሰብ ይሆኑ ማለት ነው። አመሰግናለሁ ለነበረን ቆይታ አባይ